መጽሐፈ ነገሥት ቀዳማዊ ምዕራፍ ሰባት ሰለሞንም የራሱን ቤት በአስራ ሶስት ዓመት ሠራ። የቤቱንም ሥራ ሁሉ ጨረሰ። የሊባኖስ ዱር ቤት የሚባል ቤትን ሠራ። ርዝመቱንም መቶ ክንድ ስፋቱንም አምሳ ክንድ ቁመቱንም ሰላሳ ክንድ አደረገ። የዝግባም እንጨት በሶስት ተራ በተሰሩ አዕማድ ላይ ቆሞ ነበር። በአዕማዱም ላይ የዝግባ እንጨት አግዳሚ ሰረገሎች ነበሩ። በአእማዱም ላይ በነበሩ አግዳሚዎች ቤቱ በዝግባ ሳንቃ ተሸፍኖ ነበር። አእማዱም በአንዱ ተራ 15 በአንዱ ተራ 15 እየሆኑ 45 ነበሩ። መስኮቶቹም በሶስት ተራ ነበሩ። መስኮቶቹም ፊት ለፊት ይተያዩ ነበር። ደጆቹና መስኮቶቹም ሁሉ አራት ማዕዘን ነበሩ። መስኮቶቹም በሶስት ተራ ሆነው ፊት ለፊት ይተያዩ ነበር። አእማዱም ያሉበትን ቤት ሰራ። ርዝመቱም አምሳ ክንድ ስፋቱም ሰላሳ ክንድ ነበር። በእርሱም ፊት ደግሞ አእማድና መድረክ ያሉበት ወለል ነበር። ደግሞም የሚፈርድበት ዙፋን ያለበትን የፍርድ ቤት አደረገ። ከወለሉም አንስቶ እስከ ጣራው ድረስ በዝግባ እንጨት ተሸፍኖ ነበር። ከፍርድ ሰቀላ ወደ ውስጥ በሌላው አደባባይ ውስጥ የነበረውን መኖሪያ ቤት እንዲሁ ሰራ። እንደዚሁም ያለ ቤት ሰሎሞን ላገባት ለፈርዖን ልጅ ቤት ሰራ። እነዚህም ሁሉ ከመሰረቱ ጀምሮ እስከ ጉልላቱ ድረስ በጥሩ በተጠረበና በውስጥና በውጭ በልክ በተከረከመ ድንጋይ ተሰርተው ነበር። በውጭም እስከ ታላቁ አደባባይ ድረስ እንዲሁ ነበረ። መሰረቱም አስር ወይም ስምንት ክንድ በሆነ በጥሩና በታላቅ ድንጋይ ተሰርቶ ነበር። በላዩም ልክ ሆኖ የተከረከመ ጥሩ ድንጋይና የዝግባ ሳንቃ ነበረ። በታላቁም አደባባይ ዙሪያ የነበረው ቅጥር እንደ እግዚአብሔር ቤት እንደ ውስጠኛው አደባባይ ቅጥርና እንደ ቤቱ ወለል ሶስቱ ተራ በተጠረበ ድንጋይ አንዱን ተራ በዝግባ ሳንቃ ተሰርቶ ነበረ። ንጉሡም ሰለሞን ልኮ ኪራሚን ከጢሮስ አስመጣ። እርሱም ከንፍታሌም ወገን የነበረች የባል አልባ ሴት ልጅ ነበር። አባቱም የጢሮስ ሰው ናስ ሰራተኛ ነበር። የናስንም ሥራ ሁሉ ይሠራ ዘንድ በጥበብና በማስተዋል በብልሃትም ተሞልቶ ነበር። ወደ ንጉሱም ወደ ሰለሞን መጥቶ ስራውን ሁሉ ሰራ። ሁለቱን የናስ አእማድ አደረገ። የአንዱም አምድ ቁመት 18 ክንድ ነበር፣ የዙሪያውም መጠን 12 ክንድ ነበር። የአምዱም ውፍረት አንድ ጋት ነበር፣ ውስጠ ክፍትም ነበር። ሁለተኛውም አምድ እንዲሁ ነበር። በሁለቱም አእማድ ራስ ላይ እንዲቀመጡ ከፈሰሰ ናስ ሁለት ጉልላት ሰራ። የአንዱን ጉልላት ቁመቱ 5 ክንድ፣ የሁለተኛውም ጉልላት ቁመቱ 5 ክንድ ነበር። በአእማዱም ራስ ላይ የነበሩትን ጉልላት ሸፍኑ ዘንድ ሁለት እንደ መርበብ ስራ አደረገ። አንዱ መርበብ ለአንዱ ጉልላት፣ ሁለተኛው መርበብ ለሁለተኛው ጉልላት ነበር። ሮማኖችንም ሰራ። በአንድ ጉልላት ዙሪያ በተራ 200 ሮማኖች ነበሩ። በአንድም መርበብ ላይ ሁለት ተራ ነበር። እንዲሁም ለሁለተኛው ጉልላት አደረገ። በወለሉም አእማድ በነበሩት ጉልላቶች ላይ የሱፍ አበባ የሚመስል ስራ አራት ክንድ አድርጎ ቀረጸ። በሁለቱም አእማድ በነበሩት ጉልላቶች ላይ በመርበቡ ስራ አጠገብ ሮማኖቹን አደረገ። አእማዱንም በመቅደሱ በለል አጠገብ አቆማቸው። የቀኙንም አምድ አቁሞ ያቁም ብሎ ጠራው። የግራውንም አምድ አቁሞ በለዝ ብሎ ጠራው። በአእማዱም ራስ ላይ የሱፍ አበባ የሚመስል ስራ ነበር። እንዲሁም የአእማዱ ስራ ተጨረሰ። ከፈሰሰም ናስ ከዳር እስከ ዳር አስር ክንድ ቁመቱም አምስት ክንድ በዙሪያውም ሰላሳ ክንድ የሆነ ክብ ኩሬ ሰራ። ከከንፈሩም በታች ለአንድ ክንድ አስር ለአንድ ክንድ አስር ጉብ ጉቦች አዞረበት። እርሱም በቀለጠ ጉብ ጊዜ ጉብ ጉቦቹ በሁለት ተራ ከእርሱ ጋር አብረው ቀልጠው ነበር። ኩሪውም በአስራ ሁለት በሬዎች ምስል ላይ ተቀምጦ ነበር። ከእነርሱም ሶስቱ ወደ ሰሜን፣ ሶስቱም ወደ ምዕራብ፣ ሶስቱም ወደ ደቡብ፣ ሶስቱም ወደ ምስራቅ ይመለከቱ ነበር። ኮሪውም በላያቸው ነበር። የሁሉም ጀርባቸው በስተ ውስጥ ነበር። ውፍረቱም አንድ ጋት ነበር። ከንፈሩም እንደ ጽዋ ከንፈር ተሰርቶ ነበር፣ እንደ ሱፍ አበባዎች ሆኖ ተከክሞ ነበር። ሁለት ሺህም የባዶስ መስፈሪያ ይይዝ ነበር። አስርም የናስ መቀመጫዎች ሰራ። የአንዱም መቀመጫ ርዝመት አራት ክንድ ወርዱም አራት ክንድ ቁመቱም ሶስት ክንድ ነበር። የመቀመጫውም ስራ እንዲህ ነበር። በከፈፎችም መካከል ያለው ሰንበር ይመስል ነበር። በከፈፎቹ መካከል በነበሩ ሰንበሮች ላይ አንበሳዎችናም በሬዎች ኪሩቤልም ነበሩ፣ እንዲሁም በክፈፎቹ ላይ ነበር። ከአንበሳዎቹና ከበሬዎቹ በታች ሻኮራ የሚመስል ተንጠልጥሎ ነበር። በየመቀመጫዎቹም ሁሉ አራት የናስ መንኮራኩሮች ነበሩባቸው። መንኮራኩሮቹም የሚዘሩበትን የናስ ወስከንድ ሰራ። ከመታጠቢያውም ሰን በታች በአራቱ ማዕዘን በኩል አራት በምስል የፈሰሱ እግሮች ነበሩ። በክፈፉም ውስጥ የነበረ አንገት አንድ ክንድ ነበር። አንገቱም ድቡልቡል ነበር። ቁመቱም ክንድ ተኩል ነበር። በአንገቱም ላይ ቅርጽ ነበረበት። ክፈፉ ግን አራት ማዕዘን ነበር እንጂ ድቡልቡል አልነበረም። አራቱም መንኮራኩሮች ከሰንበሮቹ በታች ነበሩ። የመንኮራኩሮቹም ወስከምት በመቀመጫው ውስጥ ነበር። የመንኮራኩሩም ቁመት ክንድ ተኩል ነበር። የመንኮራኩሮቹም ስራ እንደ ሰረገላ መንኮራኩር ነበር። ወስከምቶቹና የመንኮራኩሮቹ ክፈፍ፣ ቀትርቶቹም፣ ወስከምቱም የሚገባበት ቧንቧ ሁሉ በምስል የፈሰሰ ነበር። በእያንዳንዱ መቀመጫ በአራቱ ማዕዘን በኩል አራት ደገፋዎች ነበሩ። ደገፋዎቹም ከመቀመጫው ጋር ተገጥመው ነበር። በመቀመጫውም ላይ ስንዝር የሚሆን ድቡልቡል ነገር ነበር። በመቀመጫውም ላይ የነበሩ መያዣዎችና ሰንበሮች ከእርሱ ጋር ይጋጠሙ ነበር። በመያዣውና በሰንበሮቹም ላይ ኪሩቤልና አንበሳዎችና የዘንባባውን ዛፍ እንደ መጠናቸው ቀረጸ። በዙሪያውም ሻኮራ አደረገ። እንዲሁ አስሩን መቀመጫዎች ሰራ። ሁሉም በምስልና በመጠን በንድፍም ትክክሎች ነበሩ። አስሩንም የናስ መታጠቢያ ሰን ሰራ። አንዱ መታጠቢያ ሰን አርባ የባዶስ መስፈሪያ ያነሳ ነበር። እያንዳንዱ መታጠቢያ ሰን አራት ክንድ ነበር። በአስሩን መቀመጫዎች ላይ በእያንዳንዱ አንዳንድ አንድ መታጠቢያ ሰን ይቀመጥ ነበር። አምስቱንም መቀመጫዎች በቤቱ ቀኝ፣ አምስቱንም በቤቱ ግራ አኖራቸው። ፍሬውን በቤት ቀኝ በአዜ በኩል አኖረው። ኪራምን ምንቸቶችንና መጫሪያዎችን፣ ድስቶችንም ሰራ። ኪራምን ለንጉሱ ለሰለሞን በእግዚአብሔር ቤት የሰራውን ስራ ሁሉ ጨረሰ። ሁለቱ ማዕማድ በአማዱም ላይ የነበሩትን ኩብ የሚመስሉትን ጉልላቶች፣ በአማዱም ላይ የነበሩትን ሁለቱን ጉልላቶች የሚሸፍኑትን ሁለቱን መርበቦች፣ በአማዱም ላይ የነበሩትን ሁለቱን ጉልላቶች ሸፍኑ ዘንድ ለእያንዳንዱ መርበብ በሁለት በሁለት ተራ አድርጎ ለሁለት መርበቦች አራት መቶ ሮማኖች አደረገ። አስሩንም መቀመጫዎች በመቀመጫዎች ላይ የሚቀመጡትን አስሩን መታጠቢያ ሰን አንዱንም ኮሬ ከኮሬም በታች የሚሆኑትን አስራ ሁለቱን በሬዎች እንቸቶቹንም መጫሪያዎቹንም ድስቶቹንም አደረገ። ኪራምም ለንጉሱ ለሰለሞን በእግዚአብሔር ቤት የሰራው ይህ ዕቃ ሁሉ የጋለ ናስ ነበር። በዮርዳኖስ ሜዳ በሱኮት እና በጸርታን መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰለሞንም እቃውን ሁሉ ሳያስመዝን አኖረ። የናሱን ሚዛን ከብዛቱ የተነሳ አይቆጠርም ነበር። ሰለሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ አሰራም፣ የወርቁን መሰዊያ፣ የገጹም ኅብስት የነበረበትን የወርቅ ገበታ በቅድስተ ቅዱሳን ፊት አምስቱ በቀኝ አምስቱ በግራ የሚቀመጡትን ከጥሩ ወርቅ የተሰሩትንም መቅረዞች የወርቁንም አበባዎችና ቀንዲሎች መኮስተሪያዎችን፣ ከጥሩ ወርቅም የተሰሩትን ጽዋዎችና ጉጠቶች፣ ድስቶቹንም፣ ጭልፋዎቹንም፣ ማንደጃዎችንም ለውስጠኛውን ቤት ለቅድስተ ቅዱሳን ደጆች፣ ለቤተ መቅደሱም ደጆች የሚሆኑትን የወርቅ ማጠፊያዎች አሰራ። እንዲሁም ንጉሡ ሰለሞን በእግዚአብሔር ቤት ውስጥ ያሰራው ስራ ሁሉ ተፈጸመ። አባቱም ዳዊት የቀደሰውን ብርና ወርቅ ዕቃም ሰለሞን አገባ በእግዚአብሔርን ቤት ውስጥ በነበሩ ግምጃ ቤቶች አኖረው።